ራስ አበብ አረጋይ አባገስጥ ትውልድና የቤተሰብ ህይወት። አበብ አረጋይ ነሐሴ 14 ቀን 1896 ዓ.ም ተመረተ በሽዋ ጠቅላይ ግዛት ጅሩ ወረዳ ውስጥ ተወለዱ። አባታቸው አፈ ንጉሥ አረጋይ በቸሬ ይባላል። እናታቸው ወይዘሮ አስካለ ማርያም ጎበና ይባላል። ወይዘሮ አስካለ ማርያም ጎበና የራስ ጎበና ዳጨ ልጅ ናቸው። የአበበ አረጋይ አያት ራስ ጎበና የዳግማዊ ምኒልክ የጦር አዝማች ሆነው ያገለገሉ ሲሆን በጊዜው የነገድና የጎሳ ብጥብጥ በነበረበት ወቅት ሁኔታውን ለማርገብና ህዝቡን አንድ ለማድረግ ጥረት ያደረጉ ዝነኛ የጦር ሰው ናቸው። አበበ አረጋይ ወይዘሮ አድማስ ወርቅ ስዩምን በሕግ አግብተው በ1918 ዓ ም የተወለደው የበኩር ልጃቸው የሆነውን ዳንኤል አበበንና በማስከተልም በ1920 ዓ ም የተወለደችውን ሶስና አበበን አፍርተዋል። የሕግ ባለቤታቸው ወይዘሮ አድማስ ወርቅ በሞት ሲለዩ በ1921 ዓ ም ወንዶሰን አበበን የወለዱላቸውን ወይዘሮ ቆንጅታ ብነትን አገቡ። አበበ አረጋይ በፈረስ ስማቸው አባ ገስጥ ተብለው ይጠራሉ። የራስ አበበ አረጋይ የቅድመ አርበኝነት የህይወት ዘመን በ1928 ዓ.ም የፋሽስት ኢጣሊያ ወረራ ወቅት ከመላው ኢትዮጵያ የተውጣጣው ሰራዊት በሰሜንና በደቡብ ግንባር ተሰልፎ ከጠላት ጋር ሲዋደቅ የመናገሻ ከተማይቱን ሰላምና ጸጥታ የማስከበሩ ግዳጅ የተሰጠው ለአራዳ ዘበኞች ነበር። የአራዳ ዘበኛ ቤተ ደንብ የተቋቋመውም በ1919 ዓ ም ነበር። ቀደም ሲል ከተማው ይጠበቅ የነበረው ጥርምቡሊ ተብሎ በሚጠራው የጥበቃ ሰራዊት ነበር። በኋላ ግን የአዲስ አበባ ከተማ በማዘጋጃ ቤትነት ደረጃ የራሱ አስተዳደር እንዲኖረው ሲደረግ የተወደድ ወልደ ጻድቅ ጎሹ በ1901 ዓ ም የመጀመሪያው የአዲስ አበባ ከንቲባ ሆነው ተሾሙ። አበበ አረጋይ በ1927 ዓ ም የባላምባራስነት ማዕረግ ተሰጥቷቸው ለአዲስ አበባ ለግማሹ ክፍል ለጸጥታ ጥበቃ የአራዳ ዘበኛ አለቅነት ተሾመው ወደ አዲስ አበባ ማዘጋጃ ቤት ተዛጉ። በ1928 ዓ ም ንጉሠ ነገሥቱ ወደ ሰሜን ጦር ግንባር ሲዘምቱ አባ ገስጥ አበበ አረጋይ የአራዳ ዘበኛ ጠቅላይ አዛዥነትን ተሾሙ። በሰሜንና በደቡብ ጦር ግንባር ከጠላት ጋር ወራትን የፈጀ ፍልሚያ ከተደረገ በኋላ ንጉሠ ነገሥቱ ከማይጨው ጦር ግንባር በመመለስ በተሰበረ መንፈስ ሚያዚያ 22 ቀን 1928 ዓ ም ሐሙስ ከጠዋቱ ሶስት ሰዓት ሲሆን አዲስ አበባ ገቡ። የኢትዮጵያ ሰራዊት ጠላት ባዘነበበት የሙስታርድ ጋዝ ቦምብ የተነሳ በሰራዊቱ ዘንድ በታየው በአንዳንድ የቅንጅት ጉድለት ምክንያት የጠላት ሰራዊት ድል ስለቀናው ለከተማው ነዋሪ ሐዘኑንና ድንጋጤውን ይበልጥ አከበደበት። የጠላት ጦርም ከሰሜን እና ከደቡብ ጦር ግንባር ወደ አዲስ አበባ መገዝገዝ ጀመረ። ከዚህ በኋላ መወሰድ ስለሚገባው እርምጃ ለመምከር ሚያዝያ 23 ቀን 1928 ዓ ም ንጉሠ ነገሥቱ በተገኙበት በታላቁ ቤተ መንግሥት ከፍተኛ ጉባኤ ተደረገ። ጉባኤው ባደረገው ሰፊ ክርክር ለሁለት የተለያዩ ሀሳቦች በመከፈሉ ምክንያት ጉባኤው ለሚቀጥለው ቀን ተላለፈ። በማግስቱ የጉባኤው ስብሰባ ላይ ከቀረቡት ሁለት የተለያዩ ሐሳቦች ውስጥ አንደኛው ማለትም ንጉሠ ነገሥቱ ወደ ዓለም መንግሥታት ማኅበር ሄደው እንዲያመለክቱ ሆኖ እስከዚያው ድረስ ግን ጦሩ በየስፍራው በአርበኝነት ተሰማርቶ አገሩን እየተከላከለ እንዲጠብቅ የሚለው ሐሳብ ተቀባይነት በማግኘቱ ንጉሠ ነገሥቱ ሚያዝያ 24 ቀን 1928 ዓ ም ወደ አውሮፓ ለመሄድ በባቡር ወደ ጅቡቲ ተጓዙ። የንጉሠ ነገሥቱ ወደ ውጭ ሀገር መሄድ እንደተሰማ ቤተ መንግሥቱ ተዘረፈ። ዝርፊያውም በሌሎች የከተማዪቱ አካባቢዎች ሳይቀር ተፋፍሞ ቀጠለ። ይህን ዝርፊያ ለማስቆም የአራዳ ዘበኛ ጠቅላይ አዛዥ ሆነው ለተሾሙት ለባላምባራስ አበበ አረጋይ ከባድ ፈተና ሆነባቸው። በተለይ የዘራፊዎቹ ከቀን ወደ ቀን መበራከት ላራዳ ዘበኞች ካቅም በላይ ሆነባቸው። በወቅቱ የአዲስ አበባ ከንቲባ የነበሩት ብላታ ታከለ ወልደ ሐዋርያት የከተማውን ሹማምንት በመሰብሰብ ከመከሩ በኋላ ዝርፊያውን ለማስቆም መሞከር የከተማውን ሰላማዊ ሕዝብ ማስጨረስ እንደሆነ ከተወሳ በኋላ በሌላ በኩል ደግሞ ድል መሆንን አምኖ በመቀበል ከተማይቱን ለጠላት ማስረከቡ ህሊናን ለዘላለም የሚያቆስል ውርደት እንደሚሆን ታወቀ። ስለሆነም አዲስ አበባን ለቆ በመውጣት በዱር በገደሉ በመሰማራት የፋኖ ውጊያ እንዲደረግ ተወሰነ። አበበ አረጋይም ውሳኔውን ለበታች ሹማምንቶቻቸው ካስታወቁ በኋላ ወደ መኖሪያ ቤታቸው ተመለሱ። ከዚህ በኋላ አበበ አረጋይ የወሰኑት ውሳኔ የጠላት ጦር የጣር ማበርን አልፎ አዲስ አበባን መያዙ ስለሆነ የኢጣሊያ ጦር በእግሩ ሊረግጠው ቀርቶ በአይሮፕላኑ እንኳን ጥቃት ለማድረስ ወደማይችልበት ወደ ሰሜን ሸዋ ገደላ ገደል መሽጎ በአዲስ አበባ የተከማቸውን የጠላት ጦር ሰላም መንሳት ይኖርብኛል በማለት ወዲያውኑ እናታቸውን ባለቤታቸውን ልጆቻቸውን ማለትም ስድስት ወንዶችንና ሶስት ሴቶችን አስከትለው ሚያዝያ 28 ቀን 1928 ዓ ም ሰሜን ሸዋ ወደሚገኘው ግንብቹ ወደ ተባሉ ስፍራ ተጉዘው ግንቦት 7 ቀን 1928 ዓ ም በቦታው ደረሱ። የጠላት ጦርም ሁኔታው ስለተመቻቸለት ሚያዝያ 28 ቀን 1928 ዓ ም አዲስ አበባ ገብቶ ከተማይቱን ተቆጣጠረ። ጀግናው አርበኛ አበበ አረጋይ በአርበኝነት ዘመን የገጠማቸው ውጣ ውረድ። ንጉሠ ነገሥቱ ከማይጨው ጦርነት ተመልሰው ወደ ስደት ሲሄዱ አበበ አረጋይ ግንቢቹ ከደረሱ በኋላ ነዋሪውን በመሰብሰብ የተፈጠረውን ሁኔታ ሁሉ ካስረዱ በኋላ በሀገራችን ላይ ጠላት ያደረሰውን ወረራ ለመመከት ያለው አማራጭ በአርበኝነት ተሰማርቶ ጠላትን መግቢያ መውጫ ማሳጣት እንደሚገባ ለሕዝቡ ከገለጹለት በኋላ ሁሉም በየፊናው ጠላትን ለመዋጋት በፈቃደኛነት ለመሰማራት ዝግጁነቱን ገለጸ። በየቦታው ተበታትኖ የነበረው የክብር ዘበኛ ጦርና የአራዳ ዘበኞችም ተላልከው በመሰባሰብ ለአገራቸው መስዋዕት ለመሆን ከአባ ገስጥ አበበ አረጋይ ጋር ተቀላቀሉ። አባ ገስጥ አበበ አረጋይም ከተሰባሰቡት አርበኞች ውስጥ ልምድና ችሎታ ያላቸውን መልምለው ባለቃና ጭፍራ መልክ አደራጅተው የአርበኝነት ሥራቸውን ተያያዙ። ጠላት የባላምባራስ አበበን የአርበኝነት እንቅስቃሴ በመገደቡ ከአርባ የማይበልጡ ተከታዮቻቸውን ብቻ ይዘው በተራራማው የመንዝ ምድር ብቻ ተወስኖ ነበር። በኋላም አበበ አረጋይ ከመድረሳቸው አስቀድሞ ልጅ ኃይለ ማርያም ማሞ ቀደም ብለው ሚያዚያ 13 ቀን 1929 ዓ.ም ከጠላት ጋር ባደረጉት ጦርነት ጠላትን ድል አድርገው በሰሜን ሸዋ የሚገኘውን ጅሩና ሞረት የተባለውን ስፍራ ካስለቀቁ በኋላ ባላምባራስ አበበ አረጋይና ተውራሪ ዘውዱ አባኮራን ከጠላት ነጻ የሆነውን ስፍራ መረከብ ቻሉ። አባ ገስጥ አበበ አረጋይ ከጠላት ጋር ካደረጓቸው ጦርነቶች መካከል በአንዱ የጠላትን አይሮፕላን በሩምታ ተኩስ ተበጥቶ እንዲወድቅ ማድረጋቸው ይታወሳል። አበበ አረጋይ ለፈጸሙት ለዚህ የጀብዱ ስራቸው በጀግኖች አርበኞቻቸው የሚከተለው ግጥም ተገጥሞላቸዋል። ጠላት በአይሮፕላን በአየር ሲንደረደር፣ የአርበኞቹ መሪ ደባደቀው ካፈር፣ አንተ አበበ አረጋይ ራስ ገስጥ፣ የፋሽስትን አንጎል የሚበጠብጥ። አበበ አረጋይ በአንድ ስፍራ ብቻ ለረጅም ጊዜ ተወስነው ጠላትን የሚዋጉ ሳይሆኑ የተለያዩ ስፍራዎችን በመቃየር አመቺ ስፍራ እየመረጡ በጠላት ላይ አደጋ ለመጣልና የጠላት ኃይል ሲበረታ ደግሞ ከቦታው ለመሰወር የሚያስችል እንቅስቃሴ ያደርጉ ነበር። በዚህም የተነሳ አባ ገስጥ አበበ አረጋይ በሰኔ ወር 1929 ዓ ም ወደ ግንደብረት ለመሄድ ከመርሃ ቤቴ ተነሱ። የሙገርን ወንዝ ተሻግረው ከወንዝ ማዶ እንደደረሱ አብረዋቸው ይንከራተቱ የነበሩት ባለቤታቸውን ወይዘሮ ቆንጅት ሀብነት በአስር ወሩ ባንቀልባ ታዝሎ በጅሩ በረሃ ሲንከራተት ከአዲስ አበባ በወጡ በ13ተኛው ቀን ግንቦት 9 ቀን 1928 ዓ ም በድንገት ህይወቱ ባለፈው ህፃን ምትክ ሰኔ 17 ቀን 1929 ዓ ም ከምሽቱ 12 ሰዓት ሲሆን ወይዘሮ ቆንጅት በግንደ ብረት በረሃ ወንድ ልጅ ተገላገሉ። ይህም የተወለደው ህፃን ለአባ ገስጥ አበበ አረጋይ አራተኛ ወንድ ልጃቸው መሆኑ ነው። አበበ አረጋይ የአርበኝነት ተግባራቸውን ለመፈጸም ወደ ሌላ ስፍራ መሄድ ስለነበረባቸው ቤተሰባቸውን አንድ ቦታ ደብቀውና አስፈላጊውን ማስጠንቀቂያ ሰጥተው እርሳቸው አርበኞቻቸውን ይዘው ጉዟቸውን ቀጠሉ። ቤተሰቡም በረሃብ ተጎድቶ ነበርና ረሃቡ ሲጠናበት እህል ገዝቶ የሚያመጣ አንድ ሰው ልከው ኖሮ የተላከው ሰው በድንገት በባንዳ እይታ ውስጥ ገብቶ ተይዞ የኢጣሊያ አለቆች ዘንድ ቀርቦ በግርፋት ሲመረመር እውነቱን ስለተናገረ ጦር ታዞ ሴቶቹ ወደተደበቁበት ቦታ ወሰዳቸው። የጠላት ጦር እየተመራ ስፍራው እንደደረሰ ቤተሰቡን የሚጠብቁ ሁለት ወንዶች ከጠላት ጋር ተታኩሰው ሲወድቁ ያዩት ወይዘሮ ቆንጅት ሕፃኑ እንደታቀፉ ተማረኩ። ሦስት ቀን ሙሉ ምንም ምግብ ሳይቀምሱ የቆዩት ወይዘሮ ቆንጅት ጣሊያኑ ደረቅ ዳቦ ግጥልላቸውም፣ እርሳቸው ግን በእልህ ዳቦውን መልሰው እንደወረወሩለት ተነግሯል። አበበ አረጋይ የቤተሰባቸውን ደህንነት ለማወቅ ሰው ቢልኩም በስፍራው እንደሌሉ ሲሰሙ ከፍተኛ ሐዘን ተሰማቸው። በጠላት እጅ የወደቁትም ወይዘሮ ቆንጅት ከነ ቤተሰባቸው ኤንትሬ በተሰኘው የእህል ማጓጓዣ መኪና ላይ ተጭነው ወደ አዲስ አበባና ከዚያም ወደ ደብረ ብርሃን ተወሰዱ። ከዚህ በኋላ ደጃዝማች ወዳጄ የተባሉ ሰው እንዲጠብቋቸው ተደርጎ ለእርሳቸው ተላልፎ ከተሰጡ በኋላ አምስት ቀን እዚያው ተቀመጡ። እንደገናም ይፈለጋሉ ተብለው ወደ አዲስ አበባ ተወስደው በበጅሮንድ ለጥይበሉ ገብሬ ቤት በጨለማ ክፍል ውስጥ አምስት ቀናት፣ ቀጥሎም በደጃዝማች አባውቃው ቤት ለአምስት ወራት ያህል ታሰሩ። በመጨረሻም ወደ ሸኖ ተልከው በስራት ሊቆዩ ተደረገ